ሰላም ሰላም፣ አድማጭ ተመልካች ቤተሰቦቻችን፣ የቪክቶር ዮኮሬሽ፣ የቤንጃሚን ሼሽኩ፣ የሁጎ ኢኪቲኬ፣ ኦሊ ዋትኪንስ፣ ሙስኬራ ክርስቲያን ሙስኬራ ማለት ነው እንደገና ሌሎችም ዜናዎች ይዘመተናል። ቤተሰቦቻችን ከኛ ጋር አብራችሁ እንድትቆዩ በአክብሮት እንጋብዛለን። በአጋጣሚ ስላልተመቸን ነው፣ ቪዲዮ እየጫነ ያለ ነው። ትናንትና መብራት ጠፍቶ ነበር ሰፈራችን ላይ እና በዛ ምክንያት ነው። ቤተሰቦቻችን እንግዲህ የክርስቲያን ሙስኬራን ጉዳይ በቀደም እኛ ኦልሞስት ሂር ዊጎ ብለን ነበረ ከዛ በኋላ መረጃዎች የሚያሳዩት ወይም ደግሞ መረጃዎች ሲመጡ የነበሩት የመጀመሪያውን የአርሰናልን ኦፈር ቫሊንሻ አልቀበልም ብሎ እንደነበረ ነው። ወደ 14 ሚሊዮን ዩሮ አካባቢ ነው ያቀረብ ነው ውድቅ አድርገውት ነበረ። አሁን ዛሬ ከሰዓት በኋላ ፋብሪዚዮ ሮማኑ ይዞት የወጣው መረጃ ክርስቲያን ሙስኬራ በተመለከተ ያው ልጁ በግል ጉዳይ ከአርሰናል ጋር እንደተስማማ ፐርሰናል ተርም ማለት ነው አይ ቲንክ የስድስት ዓመት ኮንትራት እንደቀረበለት እና በደሞዝ ደረጃም ከአርሰናል ጋር እንደተስማማ ነው ፋብሪዚዮ ሮማኑ የተናገረው ማለት ነው። ፐርሰናል ተርም ተስማምተዋል ነው በጠቀል ያለው። እሱ ገዚዎቹን ምናምን ያስቀመጠው ነገር የለም ሌሎች አርሰናል ውስጥ ታዋቂ የምንላቸው ነው። ከዛ ውጭ ግን ፋብሪዚዮ ሮማኒ የወጣው አዲስ ነገር ምንድነው? በ20 ሚሊየን ዩሮ አካባቢ ከ20 ሚሊዮን ዩሮ በላይ አርሰናል ሊጨርሷል ተብሎ ነው የሚታሰበው። አንድ አመት ነው ኮንትራቱ ሊጠናቀቅ የቀረው፣ ያው ክርስቲያን ሙስኬራ ማለት ነው እና ኦልሬዲ ቫሊንሺዎችም ሊለቁት አማራጭ የላቸውም በአዲስ ሐሳብ ላይ ያቀርቡለት ይፈልጋሉ የሚል ነገር እያየው ነበረ። አዲሱ ሐሳብ ወይም እነሱ አዲስ ሊያመጡለት የፈለጉት ኮንትራት ግን በልጁ የወደፊት የእግር ኳስ ሲወጣ የተጽዕኖ የሚፈጥር ስለሆነ እሱም ደስተኛ እንዳላደርገው ነው። ከሰማኒያ እስከ መቶ ሚሊየን ሩ የመልቀቂያ ዋጋ ሊለጥፉበት እንደተዘጋጀ ነው። በተጨማሪም ደግሞ አንድ ዓመት ኮንትራቱን ጨርሶ ደግሞ ሪያል ማድሪድና ባርሴሎና ሊወስዱት ይፈልጉ ነበር የሚባል ነገር ነው ሲወጣ የነበረ። አሁን ግን የስፔንን የትራንስፈር ማርኬት የሚያውቀው አንድሪያ ቤርታ ክርስቲያን ሙስኬራን በፍጥነት ነው ያስፈረመው ማለት ይቻላል። አውቋል። ኦልሞስት ያለቀ ነው። በቀጣይ ቀናት ያልቃል ተብሎ ነው የሚታሰበው ማለት ነው። ስለዚህ ቫሌንሻ ከ20 ሚሊዮን ዩሮ በላይ በ3 ሚሊዮን አዶንስ አካባቢ አርሰናል ጨርሳል ተብሎ ነው የሚታሰበው ማለት ነው። ሌላኛው ቤተሰቦቻችን ያው በጣም እያሳሰበን ያለው ከዚህ ከአጥቂ ጉዳይ ጋር በተያያዘ አሁን ዛሬ ከሰዓት በኋላ የወጣ የቪክቶር ዮኮሬሽ እና የስፖርቲንግ ስፖርቲንግ ሊዝበን ሰጥ አገባ እንደቀጠለ ነው ማለት ነው። ዛሬ የክለቡ ፕሬዚዳንት ፌዴሪኮ ቫርናንዳስ የሚባለው ግለሰብ ያለው ማለት ምንድን ነው? አንደኛ እሱን ለመሸጥ አንገደድም ነው ያለው። ያሉንም ኮከቦች የምንሸጥበት ዘመን አልፏል። ጥሩ የፋይናንስ አቋም ላይ ያለ ነው እና ተጫዋቾቻችንን ለመሸጥ አንገደድም። ነገር ግን ለቪክቶሪ ኮሬሽ ሆነ ለሌሎች ተጫዋቾቻችን ለሕልማቸው እንጨነቃለን ነው እያለ ያለው ማለት ነው። ስለሆነም ሕልማቸውን ተግባራዊ ለሚያደርግ ወይም ሕልማቸው እውን እንዲሆን ወይም ገሃድ እንዲሆን እንደ ክለብ አንዳንድ ነገሮችን ኮምፕሮማይዝ አድርገናል በቪክቶሪ ኮሬሽ ጉዳይ ላይ ነው። ግን ያው ስላቅ ነው ሽሙጥ ነው የሚመስለው ሳርካስቲክ በሆነ መልኩ የተናገረው ነው የሚመስለው አንደኛ ያለው ያው ከዚህ በፊትም ሲናገር የነበረው ነገር ነው የሚመስለው የመልቀቂያ ዋጋውን እኛ አንጠይቅም ነገር ግን ምክንያታዊ መሆን አለብን ነው። በቅርብ ቀናት ውስጥ እየሆኑ ያሉትን ነገሮች ስንመለከት በጣም ትኩረት መስጠት ያለብን ነገር እንዳለ ያሳያል ነው የሚለው። የመጀመሪያው በስድስት ወር ከቪክቶር ኮሬሽ የሚያንሰው ማርቲንስ ዙቢሜንዲ በ65 ሚሊዮን ዩሮ ማቲያስ ኩና ደግሞ በ75 ሚሊዮን ዩሮ ሲሸጡ ታዝበናል እና እያወራን ያለ ነው ስለ 26 ዓመት ተጫዋች ነው በጣም ኮከብ ስለሆነ ተጫዋች ነው ስለሆነም እኛ ከነዚህ ባነሰ ለመሸጥ አንገደድም ነው እያለ ያለው ቪክቶሪ ኮሬሽ መልቀቅ ይችላል ነገር ግን ወኪሉ ቀሽም እስካልሆነ በስተቀር ወይም ደግሞ ወኪሉ ቀሽም ካልሆነ በስተቀር ምርጡን ተጫዋች ይዞ ክለብ ያጣለታል ብዬ አላስብም ነው ሂሳቡን እንዲህ ነው ብዬ ግን መናገር አልፈልግም ሂሳቡን ቪክቶሪ ኮሬሽ ሆነ ተጫዋቹ ማለት ነው። ከዛ ደግሞ ወኪሉም ሀሰን ቺቲንግ የሚባሉት ያቋል ነው እያለ ያለው ማለት ነው። ፌዴሬኮ ቫሬና ሲያቆታል ነው። ስለሆነም አይ ቲንክ የቪክቶሪ ኮሬሽ ጉዳይ በጣም አጨቃጫቂና አነታራኪ የሆነ ነገር ያለ ይመስላል። ይሄ ዘ ጀንትልመን አግሪመንት የሚሉት ነገር በቃል ደረጃ የተስማሙበት ነገር በወረቀት ያልተጻፈና ምንም ማስረጃ ሊቀርብበት የማይችል ከዚህ በፊትም እኔ በተደጋጋሚ እንዳልኩት ማለት ነው። ወኪሉ ሀሰን ቺቲንካያ ለተለያዩ ክለቦች ሪያል ማድሪ ሊሆን ይችላል፣ አርሰናል፣ ማንቸስተር ነው ፈላጊ ተብለው ለሚታሰቡ ክለቦች ሄዶ በ60 ሚሊዮን ዩሮ በ10 ሚሊዮን አዶንስ አዱንስ ኦልሞስት ጠቅላላ ዋጋ በ70 ሚሊዮን ዩሮ አካባቢ መውሰድ ትችላላችሁ የሚል ቀድሞ እንደተናገረ እና ይሄ ነገር በጣም ስፖርቲንጎችን እንዳበሳጫቸው ነው የሚነገረው። ፖርቱጋል ክለቦች ለድርድር የሚመቸው አይደሉም። ተጫዋቹ ኦልሬዲ ከዚህ በፊትም አይ ቲንክ ተናግሬው ነበር መሰለኝ። ለብሔራዊ ቡድን የሄዱ የስፖርቲንግ ተጫዋቾች ኦልሞስት እንደ ሌሎቹ ተጫዋቾች በቶሎ እንዲመጡ አይፈለግም። አይቲንክ እስከ ቀጣይ ሳምንት እንዲቆዩ ተፈቅዶላቸዋል። ስለዚህ የቪክቶር ኮሬሽ መቆየት ምንም ከንትኑ ጋር የሚያገናኘው አይደለም ከመቆየቱ ኦረዲ ለሁሉም ተጫዋቾች ለብሔራዊ ቡድን ለሄዱ ተጫዋቾች ሁሉ እኩል የተሰጠ ዕድል ስለሆነ ቪክቶር ኮሬሽን በተመለከተ የተለየ ኮምፕሮማይዝ ያደረጉት ነገር እንደሌለ መረዳት እንችላለን። ቤተሰቦቻችን እኔ በተደጋጋሚ የምለው ነገር አርሰናል ቪክቶር ኮሬሽን በተመለከተ ያቀረበው ምንም ምንም ይፋዊ ጥያቄ የለም። ኦረዲ ግን እንደ ሌሎች ክለቦች እኩል ከወኪሉ የሰማቸው ነገሮች ሊኖሩ ይችላሉ። ሰውየውም በነገራችን ላይ ፌድሬኮ ባርናስም በይፋ የቀረበልን ምንም ጥያቄ የለም እንዳለ መርሳት የለብንም እና አይ ቲንክ የቪክቶሪ ኩሬሽ ጉዳይ አርሰናል ብቻ ሳይሆን ሌሎች ፈላጊ የሚባሉት ክለቦች ተጫዋቹ ይሄ ግላዊ ያለበትን ችግር ሳይጨርስ ወይም ደግሞ ግላዊ ጉዳዮቹን ሳይፈታ ሊገቡበት የሚችሉበት ምንም ነገር እንደሌለ ነው መርዳት የምንችለው ማለት ነው። ስለሆነም ለእኔ እንደሚገባኝ ከሆነ ቪክቶሪ ኩሬሽን በተመለከተ አሁን እየወጡ ያሉ ትክክለኛ መረጃዎች እነዚህ ናቸው። ከክለቡ ጋር ያለውን የሂሳብ ጉዳይ ሴትልድ ሳያደርግ ሌሎች ክለቦች ይገቡበታል ብሎ ማሰብም ትንሽ አስቸጋሪ ነው የሚሆኑ ማለት ነው። ዛሬ አዲስ አንዳንድ ነገሮችን ለመመልከት እየሞከርን ነበረ። ሮድሪጎን በተመለከተ ማድሪድ ኮምፕሮማይዝ እያደረገ ነው ምናምን የሚል ነገር እና ወይም ደግሞ ማድሪዶች አርሰናል የመጀመሪያ ጥያቄ ሊያቀርብ ነው ምናምን የሚባል ነገር እያየው የነበረ እና እሱ ውሸት ነው ምንም ነገር የለም። ነገር ግን ያው ማርካ አይታመንም፣ ግን ማርካ ይዞት የወጣውን አንድ መረጃ ለማየት እየሞከርኩኝ ነበረ። ኦረዲ ሮድሪጎ በመውጫ በሩ ላይ ነው ያለው፣ ማድሪዶች እየገፋፉት ነው ያለው። ተጫዋቹ በይፋ ልቀቁኝ ብሎ ጥያቄ እስኪያቀርብ ድረስ እየጠበቁ እንደሆነና ፈላጊ ክለቦች ካሉ ያው እሱን እንዲያነጋግሩት ፍላጎት እንዳላቸው ነው ማርካም እየተናገረ ያለው። ግን ፋቢዚዮ ሮማኖ እንደዚህ ያለ አንድ የኛ ሀገር ሚዲያ እያየው ነበርና፣ ውሸት ምንም። ፋቢዚዮ ሮማኖ ከሮድሪጎ ጋር በተመለከተ ልጁ በይፋ ከዚህ በፊት መተደጋጋሚ ያለው ነገር አለ በይፋ ሄዶ ዣቢ አሎንሶንም ፔሬዝንም ፍሎሬንቲኖ ፔሬዝንም ልቀቁኝ ብሎ ጥያቄ እስካላቀረበ ድረስ በዚህ ጉዳይ ላይ ምንም ክለቦችም ሮድሪጎን ከመፈለግ ውጭ ወይም ከመመኘት ውጭ በይፋ ሊያደርጉት የሚችሉት ነገር እንደሌለ ነው እየተነገረ ያለው። ልጁ ቤንች ሆኖ የመቀጠል ፍላጎት ካለው ቤንች ሆኖ መቀጠል ይችላል። ይሄ በማድሪድ ቤት ውስጥ የተያዘ እቅድ እንደሆነ ነው እየተነገረ ያለው ማለት ነው። ስለዚህ በተደጋጋሚ እኔም እንደምለው ልጁ የመልቀቅ ፍላጎት እስካላሳየ ድረስ ሌሎች ክለቦች መጥተው አርሰናልን ጨምሮ ማለት ነው የድርድር ጥያቄ ሊያቀርቧቸው፣ ምክንያቱም አዲሱ የዝውውር ትሬንድ እያየን ያለ ነው። ምንድን ነው ተጫዋቾች በግል ከክለቦች ጋር ከተስማሙ በኋላ እና አረንጓዴ መብራት ሲሰጡ ነው ክለቦች እንግዲህ ሄደው ክለብ ለክለብ ግንኙነት የሚጀምሩት ማለት ነው። ስለሆነም ሮድሪጎን በተመለከተ ያለው መረጃ ይሄ ነው። እዚህም በተመለከተ እየወጡ ያሉ መረጃዎች ኦረዲ በቀደም እኛ ካጋራ ናችሁ በኋላ አይቲ አርብ ቀን መሳይ የተገናኘ ነው እና አርብ ቀን ካጋራ ናችሁ በኋላ ያሉት መረጃዎች ምንም አዲስ መረጃ የለም። ኦረዲ አርሰናል በክሪስታል ፓላስ ደረጃ ያለውን ፍላጎት አውቆታል። 60 ሚሊዮን ፓውንድ የመልቀቂያ ዋጋው ነው፣ 8 ሚሊዮን ፓውንድ አዶንስ ቦነስ ነው። ስለዚህ በሶስት ጊዜ ክፍያ እንዲጠናቀቅ ክሪስታል ፓላስ እንደሚፈልግ ነው የሚታወቀው። ስለሆነም ከልጁ ጋር ያለውን ጥቅማ ጥቅም ምናምን የሚባለውን ነገር አርሰናል ያው ልጁን ፎሎ የማድረግ ነገር ነው ያለው ከዛ ውጪ አዶሜላ ሉክማንን በተመለከተ ትናንትና ኤፍቲቪ ይዞት የወጣው አንድ መረጃ ነበር። ኤፍቲቪ ያው እንግሊዝ ያለው የነ ሮቢ ላይል ማለት ነው። ተአማኒ አይደለም በነገራችን ላይ እነሱ አንዳንድ ጊዜ እንደነ አስ እና እንደነ ማርካ ያደርጋቸዋል። የሆነን ተጫዋች በግድ እንዲመጣ ማለት ነው። እነሱ ያው እንግዲህ አይ አላቅም፣ አዶሜላ ሉክማን እንዲመጣ የፈለጉበት ነገር ሊኖር ይችላል። ግን ምንም ተጨባጭ የሆነ መረጃ አዶሜላ ሉክማንን በተመለከተ ምንም ተጨባጭ መረጃ የለም። ግን በቀደም ሲወጣ የነበረው አንድ መረጃ ምንድነው? አትላንታዎች ሱሌማኒያ የሚባለውን የሳውዝ አምፕተኑ ናይጄሪያዊ ተጫዋች ላይ ያስፈርሙ ከጫፍ እንደደረሱ እየተነገረ ነው እና በግራ በኩል ነው የሚጫወተው። ስለዚህ እሱ እንደዚህ የሚመጣ ከሆነ አዶሜላ ሉክማንን ሊለቁት ይችላሉ የሚል ያው አንድ ተጫዋች ሲገባ በሱ ቦታ ላይ የነበረው ተጫዋች ይለቃል የሚል የዶሚኖ ኢፌክት አይነት ነገር ነው ያወሩት። ሌላ ነገር ግን የለም ማለት ነው። ከዛ ግን ሰሞኑን ቢልድ አለው እየተባለ የሚወጣው መረጃዎችን ማጥራት ስለፈለግን ነው የመጀመሪያው ነገር ቢልድ አለ ተብሎ የመጣው የመጀመሪያው ዜና የቤንጃሚን ሼሽኮን ሂሳብ ሌብዚጎች ከሚጠይቁት ቀነሱት የሚል መረጃ ነው የወጣው ማለት ነው። ግን ያው በቀደም ካስታወሳችሁ እኛ በሰራ ነው ፕሮግራም ላይ የቢልድ ጋዜጠኛ የቢልድ ጋዜጠኛ በሰራው እንደ ብሎግ ነገር ነው የጻፈው እንደ አምድ ነገር ነው የጻፈው፣ እና እዛ አምዱ ላይ ምንድን ነው የሚለው እኛ በሰራ ነው ጥናት መሰረት ቤንጃሚን ሼሽኮ ከሰባ ሚሊዮን ዩሮ በላይ አያወጣም የሚል የራሳቸውን አሰስመንት ነው ያስቀመጡት። ያንን ነው እነዚህ ሰዎች ወደ ዜና የቀየሩት ማለት ነው። ግን እውነት ለመናገር ሌብዥጎች ምንም ያቀረቡት ነገር የለም። ግን ደግሞ ቢልድ እርስ በራሱ የሚጋጭም ሌላ ፕሮግራም ሌላ መረጃም ሲያጋራ ነበር። ለምሳሌ አርሰናል ከሌብዥግ ጋር በክለብ ለክለብ ደረጃ ተስማምቷል። ያው እንደምታውቁት አርሰናል ከቤንጃሚን ሼሽኮ ጋር በግል ጥቅማጥቅም ጥቅም ደረጃ ኦልሬዲ እኔ በግሌ ተስማምቷል ብዬ ነው የማስበው። ሌሎች አርሰናል ውስጥ ዋቂ የምንላቸውም ፐርሰናልተም ተርሞ የዚህን ያህል አስቸጋሪ ነው ተብሎ እንደማይታሰብ ነው የሚናገሩት። ማለት ነው እና አሁን ክለብ ለክለብ የነበራቸውን ግንኙነት ኦልሬዲ እነሱ ያቀረቡት ይሄ ሚኒመም ፔስ ፊው እስከ 80 ሚሊዮን ዩሮ በታች መሆን የለበትም የሚለውን አርሰናል ተስማምቷል። አርሰናል ያንን ነገር ኦፈሩን በቀጣይ ሳምንት ያቀርባል ተብሎ ነው የሚታሰበው የሚል መረጃ ነው የወጣው። ስቲል እስካሁን ድረስ ምንም የተባለ ነገር የለም። በቀደም ፋብሪዚዮ ሮማኖ ያው አርሰናልን በሶሻል ሚዲያ አካውንቱ መከተል ጀምሯል የሚል ነገር አጋራን እና ከዚህ በፊት አርሰናል ቤንጃሚን ሼሽኮ የክለብ የሌብዚግ እና ኤልቪስ ባሳኖቪች ወኪሉ ኒጎሺዬሽን እያደረጉ ነው፣ በጣም አድቫንስድ በሆነ መልኩ በጣም ጥሩ ኒጎሺዬሽን እያደረጉ ነው ካሉ ያለውን ነገር ነው ይዞት የመጣው ማለት ነው። ስለዚህ ኦልሬዲ የፋብሪዚዮ ሮማኖን የዝውውር ትሬንድ ዝም ብዬ ስከተልና ስመለከት ፋብሪዚዮ ሮማኖ እነዚያን ነገሮችን ሲለጥፍ ከዚህ በፊት የለጠፋቸውን ወይም ከዚህ በፊት ያጋራቸውን ዜናዎች ፒን እያደረገ ወይም አታች እያደረገ ነው የሚለቀውና አሁንም እንግዲህ ያው ምንም ነገር የለም ይላል ቢልድ ማለት ነው። ምክንያቱም አርሰናል ምንም ኦፈርስ ካ ስራ ላቀረበ የሚል ነገር ነው እየመጣ ያለው ዛሬ አሁን ቢልድ ለምሳሌ አንድ ያጋርነው ደግሞ ሌላ መረጃ ነበረ። አርሰናል በሁጎ ኢኪቴኪ ዝውውር ላይ ገብቷል የሚል ማለት ነው። ከዛ እዛ ላይ ራሱ ቢልድ ምን ይላል? መቶ ሚሊየን ዩሮ ኤንትራክት ፍራንክፈርት ከዝውውሩ መቶ ሚሊየን ዩሮ ይፈልጋል የሚል ነገር ነው እየወጣ ያለው ማለት ነው። ልብ በሉ አርሰናል በ80 ሚሊየን ዩሮ ለቪክቶር ኮሬሽ አላቀርብም ወይም አልተስማማም ከ80 ሚሊዮን ዩሮ በላይ ስፖርቲንግ ሊዝበን ስለሚፈልግ ማለት ነው። እንደገና ደግሞ 80 ሚሊዮን ዩሮ እንደ ቤዝ ፊ የቀረበለትን ቤንጃሚን ሽሽኮ ብዙ ስካውት የተደረገውና በፐርሰናል ተርም ደረጃ ተስማምቷል ተብሎ የሚታሰበው ተጫዋች 80 ሚሊዮን ዩሮ ማቅረብ ያልቻለ ክለብ እንዴት ነው ለሁጎ ኢኪቲኬ 100 ሚሊዮን ዩሮ ይከፍላል ተብሎ የሚታሰበው ማለት ነው። ስለሆነም ቢልድ ትንሽ እርስ በራሳቸው የሚጋጩ ዜናዎች ነው እያወጣ ያለው ያልተረጋገጡ ማለት ነው። ነገር ግን የስካይ ጀርመኒው ፍሎሪያን ፕሌትንበርግ ወይም ሬት ጎል ያለው ነገር ነበረ። ዘጠና ፐርሰንት ቤንጃሚን ሸሽኮ የአርሰናል ተጫዋች ነው ብዬ ነው የማስበው ነገር ነው ያለው። ከዛ በኋላ በቀደም ደግሞ ፋብሪዚዮ ሮማኖ ያለን ነገር አለና እነዚህ ነገሮች ኮኔክት በምናደረግበት ሰዓት ላይ አሁን ቢል ይዞት እየወጣ ያለው መረጃ ስ ያው ፍራንክንፈርቶች ማጫረት ፈልጓል፣ ጨረታ ማጫረት ፈልገዋል፣ ቼልሲ የሚፈልገዋል የሚል ሊቨርፑል ይፈልገዋል የተለያዩ አርሰናል ይፈልገዋል በሚል ያው የአጥቂ ገበያው ትንሽ ጠበብ ያለ ስለሆነ ማጫረት ፈልገዋል። እዚህ ውስጥ አርሰናል ራሱ ማግኘት ማለት አርሰናል እዚህ ውስጥ እራሱ ያገኛል ብዬ አላሰብም። እኔ እንደሚገባኝ ከሆነ መቶ ሚሊየን ዩሮ ከሱዛ ባነሰ ዶኮሬሽንም ሼሽ ኮን ማግኘት እየቻለም ማለት ነው። ከዛ ግን ሌሎች መረጃዎችንም ለማየት እየሞከርኩኝ ነበረ። በአርሰናል አጠቃላይ ይወጣሉ ተብሎ ከሚታሰቡ ተጫዋቾች አንዱ አሌክዛንደር ዚንቼንኮ ነው። ከዛ ግን ጋብርኤል ማርቲኔሊን በተመለከተ ቤንጃኮብስ አለ የተባለው ነገር መረጃ እየወጣ ነበር። በመጀመሪያ ቤንጃኮብስ ትክክል ነው። ከመካከለኛው ምስራቅ በተለይ ከሳውዲ ፕሮሊግ ኮንታክቶች አሉት በጣም አይ ኮኔክሽን ያለው እና እሱ እያለ ያለው ሊስ ዲያዝን የማያገኙ ከሆነ አልናስሮች የጋብርኤል ማርቲኔሊን ጉዳይ እየተከታተሉ ነው የሚል ነገር ነው እንጂ ጋብርኤል ማርቲኔሊን በተመለከተ ጥያቄ አቅርበዋል ፍላጎት አሳይተዋል የሚል ነገር አለ ምንድን ነው ያለው ነገር የሚለው ነው። አርሰናል ቤት ውስጥ እንግዲህ ሌሎች መረጃዎችን ለማየት እየሞከርኩኝ ነበረ። በግራ በኩል ይመጣል ተብሎ የሚታሰበው ተጫዋች ከፊት አጥቂ ከምናስፈርመው ጋር የተያያዘ ይመስላል እና የፊት አጥቂ አድርገን የምናስፈርመው ተጫዋች፣ የምናወጣው ወጪ፣ የአከፋፈል ሁኔታው ምናምኑ በግራ መስመር ላይ የሚመጣው ነገር ተጽዕኖ እንደሚፈጥር በግልጽ መናገር ይቻላል። እና የተሻለ ገንዘብ የምናገኝ ከሆነ እዛ አትሌቲክም እነ ጀምስ ማክ ኒኮላስ እንዳሉት ማለት ነው ከ50 ሚሊዮን ፓውንድ በላይ አርሰናል ገምቶታል። ስለዚህ ከዛ በላይ የምናገኝበት መንገድ ካለና እንደተባለው ተባለው ሊስቲያዝ ወደ ሳውዲ ፕሮሊግ መሄድ ከሆነ እሱን ተጫዋች ልናገኝ የምንችልበት እድል ይቅርታ እሱን ተጫዋች ማርቲኔሊ ልንሸጥ የምንችልበት እድል ይኖራል ተብሎ የሚታሰበው ማለት ነው። ቤተሰቦቻችን እንደምናየው መረጃ ከሆነ ማለት ነው። ከዛ በተረፈ ግን ከዛ በተረፈ አንድ መረጃ እያየው ነበር። አርሰናል የኦሊ ዋትኪንስን ያው በቀደም ዛ አትሌቲክም ያው የዘጋው ነገር ይመስል ነበር። አሁን ግን አንዳንድ መረጃዎችን ለማየት እንደምንሞክረው አስቶን ቪላ ካለበት የፔስር ችግር አንጻር ሞርጋን ሮጀርስን ከመሸጥ ይልቅ ይሄ ራምሴን እና ኦሌ ዋትኪንስን የመሸጥ ሀሳብ እንዳላቸው ነው። አርሰናል ኦሌ ዋትኪንስን ይፈልገዋል፣ ግን በትክክለኛው የገበያ ዋጋ ነው የሚፈልገው። ያ ማለት ከ40 ሚሊዮን ፓውንድ በታች ነው ይፈልገዋል የሚባለው። እና እውነት ከዛ በታች የሚሸጡት ከሆነ ኦሌ ዋትኪንስ ውስጥ ገበያ ውስጥ ራሱን አርሰናል የማያገኝበት ምንም ምክንያት ይኖራል ብያስ አላስብም። ሁለት አጥቂ የማስፈረም እቅድ ሊኖር ይችላል ብያስባለሁ። ሁለት አጥቂ ይኖራል ብለ ማስፈረም እቅድ የሚኖረው ግን እንዳልኳችሁ የፊት አጥቂ አስፈርመን? በግራ በኩል ለምናመጣው ተጫዋች ምና ሬዝ ምናረገው ፋይናንስ ይኖራል ተብሎ ከተጫዋች ሽያጭ ማለት ነው። ከዛም በኋላ ከተጫዋች ሽያጩ ከሚገኘውም እንደገና የኦሊ ዋትኪንስ ልናገኝ የምንችልበት እድል ካለ ያ ነገር ይሞከራል ተብሎ ነው የሚታሰበው። አስቶን ቪላ በፒኤስአር ቀይ መብራት ከበራባቸው ክለቦች አንዱ ነው። በቀደም ስለው እንደነበረው የሴቶቹን ክለባቸውን የመሸጥ ፍላጎት አላቸው። ልክ ቼልሲ ባይፓስ እንዳረገው ወይምደግሞ እንደሞ ሉፖሉን ፈልጎ የፒኤስአር ሉፖል ፈልጎ ባይፓስ እንዳረገው ማለት ነው ያንን ነገር አስቶን ቪላ ለመጠቀም ግን አይ ቲንክ ቀኑ እያጠረባቸው ያለ ይመስለኛል። ምክንያቱም በተጋነነ ሁለት መቶ ሚሊዮን ፓውንድ ነው በሁለት ዓመት ውስጥ የከሰቡት እና ያንን የተጋነነ ሂሳብ ከመጣ ይሄ ፌር ማርኬት ቫሊዩ በሚባለው የፕሪሚየር ሊጉ ውድቅ ካደረገባቸው በቀጣይ ዓመት ያለምንም ጥያቄ የነጥብ ቅጣት ውስጥ ይገባሉ ማለት ነው። የነጥብ ቅጣት ውስጥ ይገባሉ። በአጠቃላይ ከባድ ችግር ውስጥ ሊገቡ ስለሚችሉ ያንን ከማድረግ ይልቅ ያላቸውን ተጫዋቾች ያሏቸውን ተጫዋቾች ወደ መሸጥ ይገባሉ ተብሎ ነው የሚታስበው። እና በዛ ስሌት ከሄድን እነ ኦሊ ዋትኪንስን እና ራምሴን ይሸጣሉ ተብሎ ነው የሚታስበው። ያው ይሄ ዲቡ ማርቲኔዝ ወይም ደግሞ ኤሚሊያኖ ማርቲኔዝን ለማንቸስተር ዩናይትድ የመሸጥ አሰባላቸው የሚባል ነገር ነው ያለው ማለት ነው። ስለዚህ ቤተሰቦቻችን ጠቅላላ አድርገን በምንወስደው ሰዓት ላይ አንደኛ አርሰናል ያው ከሀምሌ አንድ በኋላ ተጫዋቾችን በቀጣይ ዓመት ምናምን እንደዛ አደለም። አርሰናል ከፒኤስአር አንጻር ችግር ያለበት ክለብ አይደለም። ባለፈው በጣም በተደጋጋሚ ስናውራ የነበረው ነገር አለ ግን የፒኤስአር አጋጣሚዎችን አርሰናል መጠቀም ይፈልጋል የሚል ነገር ያለው ማለት ነው። ለምሳሌ የፒኤስአር እንትተ ነው ከፋይናንስ ግብ በሚለው ጠቃል ባለሰደው እና ለምሳሌ የማርቲን ዙቤሜንዲ ጉዳይ ሪያል ሶሲዳድ በቀጣይ ዓመት ትርፍ እንዲያዝላቸው ስለፈለጉ ከአዲሱ የሂሳብ ዘመን ጋር ተያይዞ በትርፍ ተይዞላቸው ሌሎች ተጫዋቾች ማምጣት ስለሚፈልጉ በቀጣይ ዓመት ከአምሌ ጀምሮ እንዲታስብላቸው ስለፈለጉ ነው። ይሄ ነገር የሆነው አይ ቲንክ የነ ክርስቲያን ኖርጋርድ የዚ ክርስቲያን ሙስኬራ፣ እንደገና የኬፓ ለምሳሌ ኦሬዲ በሪሊስ ኮንሱ ካፍላ እንደያመጣ ነው። የሌሎች ተጫዋቾችም የሌሎች ተጫዋቾችም ይሄን አጋጣሚ የሌሎችን ክለቦች የፋይናንስ ችግሮችን አጋጣሚውን ለመጠቀም ይሄ ማርኬት ኦፖርቹኒቲዎችን ኤክስፕሎይት ለማድረግ እንጂ አርሰናል ተጫዋቾችን ለማምጣት የፔሳር እየጠበቀ እንዳልሆነ በግልጽ መናገር እንችላለን። አዲሱን የፋይናንስ ዘመን ሌሎች ክለቦች ሊጠቀሙ የሚችሉበትን ወይም ደግሞ ሊጎዱ የሚችሉበትን ኦፖርቹኒቲዎችን እያየን ነው እንጂ አርሰናል ከፔሳር አንጻር ችግር ያለበት ክለብ ሆኖ እንዳልሆነ መናገር እንፈልጋለን ማለት ነው። ቤተሰቦቻችን ከእናንተ ጋር አብረን በቀጥታ ስርጭት የሚኖረን በጣም አሪፍ ነበረ። አጋጣሚ የሆኑ ብዙ አስቸጋሪ ሁኔታዎች ስላጋጠሙ ይህ ቪዲዮ እየጫነ ያለ ነው። ነገ እንግዲህ ከተሳካ አሪፍ ፕሮግራም ይዘን እንመጣለን በቀጥታ ስርጭት። ከኔ ጋር ስናበራቸው በጣም አመሰግነው። ቤተሰቦቻችን ይህን ቻናል ላይክ፣ ሼር፣ ሰብስክራይብ ማድረጉን አትርሱ። አመሰግናለሁ።